ሰውየው ማለት ነው ሰውየው ምን እንዳለ ይንገርሽ። ወንድማ የሴት ወንድም ከኛ ጋር ነው የሚኖረው እና ያው ከአስራ ምናምን ዓመት ከእነርሱ ጋር አብሮ ነው ያለው እና ሰውየው ውጣ ማለት ከብዶች መሰለኝ እና እኔ ይሰማሸና የሰማሽ ነው። ከዚያ ቅዳሜ ቀን ነው የሆነ ነገር ምንብሻአለኝ ሲለኝ፣ እኔ ደግሞ ምንድን ነገር ነው ብዬ ስለእኔ ጉዳይ መስኝ በጣም ፈርቸ ነበር። ምንድነው ሰምቶ የሆነ ነገር ሰማ ምናምን ብዬ ነበር። ከዚያ ዛሬ እንዳጋጣሚ ስብጫ አድርጎ ኢትዮጵያ የምታወቂ ሰው ምናምን እንዳለሽ ናም ስለን እና እኔ ደግሞ ግልጽ አልሆነልኝም፣ ምንድን ነው ምናምን። እኔ ወሬውን እስከሚጨርስ ድረስ ሜል ለራሴ ሀሳብ ገባኝ። ሚስት ፈልግለት ነው የሚለኝ ወይስ በሰዋስ ደብድቢው ነው የሚለኝ ምንድን ነው የሚለኝ ብዬ ግራ ገባኝ። ከዚያ መጨረሻ ላይ ምንድን ነው ስለውቅ እና እኔ አለኝ ይሄ ሰውዬ ከዚህ ከተቀመጠ ሰላም አላገኘሁም፣ ሚስቴን ይዤ ልወጣ፣ እህቶች ከዚህ መተው ቁጭ እንዳይሉ ልጆቹን እንዳዩ እንዴት እንዴት ተብሎ እሱ እያለ ከዚህ እንደገና ደግሞ ምሳው ሆነ እራቱም ሆነ እህቶችን ጠርቼ እንዳይበሉ እንደ አዚማ እንዳላደርግ እንዴት ብዬ እሱ ከዚህ ተቀምጦ በጣም ለእኔ በጣም በጣም እንቅፋት ሆኖኛል። እና ስለዚህ ኢትዮጵያ የምታውቂው ሰው ካለች ምናምን ስለ እኔ የማውቀው ብዬ ስጠይቀው እንደዚህ ስር ምናምን የሚያደርግ ከቤት ብቻ እንዲወጣሉ እኔ ሌላ ነገር እንዲሆን አልፈልግም፣ ከስራውም እንዲፈናቀል አልፈልግም። ግን ራሴ ጎትቼ ማውጣት እኮ እችላለሁ። ግን ሚስቴ ደግሞ ትቀየምብኛለሽ፣ ከኔ ጋር ጭቅጭቅ ተፈጥራለች። ስለዚህ በዚህ አይነት ምክንያት የሚወጣ ከሆነ በጣም ደስተኛ ነኝ። ምክንያቱም እሱ የሆነ ነገሩ ቢሆንበት ከዚህ ቤት እንዲወጣ ብቻ እና ብቻ ነው። በቃ በማያስነካሙድ ሰው እሱ መቶ ራሱ መቶ በቃ ቤት ወጣ ነው በቃይ ብሎ እስከሚል ድረስ እኔ ራሴ ጠብቀዋለሁ። እና የምታወቂው ሰው ካለሽ ከዚያ ኢትዮጵያ ውስጥ ማች ስር የሚያደርጉ ምናምን በፎቶ በስም የሚያደርጉ ካለ አለ ይሰማሻል፣ ይቀልልሽ ነው። ግን ወላሂ የእውነቴን ነው ወላሂ ስሬ ብሎ ቁጭ አልጎን ይሄን የሚያወርሽ ወላሂ ስራዬ ብሎ ቁጭ አድርጎ እኔ ደግሞ ምን አልኩት መሰለሽ እኔ እኮ እንደዚህ አይነት ነገር አናውቅም እኔ ሲባል ሰምቼ አውቃለሁ እንጂ ከየት ሲሆን ከየት እኔ የማውቀው ጉዳይ የለኝም ስለው አረ እኔ አውቃለሁ ኢትዮጵያ በጣም ማት ነው እንደዚህ አይነት ነገር ያለ ምናምናለ ከዚያ እኔ ደግሞ ነግሬሻለሁ እንደሚሄድ ማት ነው ሀገር ቤት ከእዚያ እኔ እኮ አልኩኝ ልትሄጂ ስለሆነ በዚህ አጋጣሚ እንድታሰሪው ነው የፈለገው እሱ። ከእዚያ እኔ የምናልኩት መሰረት ሸርቼ እኔ እኮ ከእዚህ እንዴት በፎቶ ይቻላል ብጠይቅስ ባገኝልስ፣ በፎቶ እንዴት ይቻላል? ያንን ነገር እኮ የግድ ማምጣት አለብኝ። ስለዚህ እኔ ስመጣ የሆነ ችግር ቢፈጠርብኝ እሷ ስለው ችግር የለውም ለእዚህ ችግር የለውም፣ ስንቶች ናቸው ተናግሮ የሚገቡት። እኔ እኮ መጥቼ ሪፖርት እኔ ነው የሚቀበል። ስለዚህ ሀሰት ችግር የለውም። የምትፈሪ ከሆነ ደግሞ እዚያ የሚያደርጉት ነገር ካለ ጠይቂ፣ ብር እንደፈለግሽ አለ ችግር የለበር ሲችል እነሱ የሚፈልጉት ብርና ብር ብቻ ነው፣ ብሩን እሰጥሻለሁ አለኝ። እኔ ደግሞ እማውቀው ጉዳይ የለኝም ግን ያኔ ጠይቄ ካልከኝ እጠይቃለሁ ችግር የለውም ብዬ አልኩት። ተሳስተሻል አለ ጠይቃለሁ ማለትም አልነበረብሽም። ምክንያቱም ይሄ ባለ የተጠላ ነገር እንደሆነ ጠንቅቀሽ እያጎሽ እንዴት ፍንጭ ትሰጪዋለሽ? ማለት እሱ እውነት ለሰያንች እንድታስደርግበት ፈልጎ ላይሆን ይችላል። ገብቶሻል? እየታዘበሽም ሊሆን ይችላል፣ ሪከርድ እያደረገሽም ሊሆን ይችላል። አውቋንችን ለመሰለል ያደረገው ነገር ቢሆንስ? እሱ ይሄን ነገር ማድረግ ከፈለገ ኢትዮጵያ ድረስ ምን አስወሰደውና ከዚሁ ሰው ሆኖ እንዴት እነሱ ይበልጣሉ ኮ በዚህ ነገር እና ሲጀመር አንቺ የነበረች በራሱ ወላሂ በጣም ተሳስተሻል ማለት ነው። ሲጀመር እንዴት የተጠና ነበር ሐራም የሆነ ነገር እንዳደርግ እንዴት ትገፋፋኛለ? ለምን አትይም ነበር? እዚሁ ላይ ጥሩ መልስ ነበር መስጠት የነበረብሽ እንጂ ጭራሽ ጠይቅልሃል ነው ምናምን። አንቺም እኮ የወንጀሉ ተባባሪ ይሆንሽ ነው እንዴ? ማስወጣት ካለ ቤቱ ነው እሱ። ካልፈለገ ለምን ውጣ ብሎ አያስወጣውም? ያማ ሚስቲቱ ትቀየመኛለች አለ ስለሚፈልግ እስከ ሚስቱ አንቺ ምንም በማታወቂው ታዲያ አንቺን ሌላ ጣጣ ውስጥ ሊያስገቡሽ ነው እንዴ? እንደ ኤርፖርት ላይ የሆነ ደዛ እዛ ተገኘች ምናምን ተብለሽ አንቺ ቂል እንጦ እንድትወርጅ ነው የምትፈልጊ እንዲ ማለቴ። በሐራም ስራው እንኳ ልትተባበረው ብትይ እኔማ ጠይቀዋለሁ እኮ ግን ሪፖርት ምንም ነገር እንደማትሆኒ ምንም ነገር አትሆኒ። ስንቶች ናቸው ስንት ነገር ይዘው የሚመጡ ግን ያን እሱ እኮ እያለኝ ማለት ነው ከተቻለ ማከል መሆኑን እያወቅሽ አንቺ እንዴት ለዚህ ትብብሮሽ ትይዋለሽ? እንዴት ፍንጭ ትሰጪዋለሽ? አይ እኔ እኮ ጠይቃለሁ ካልከኝ እጠይቃለሁ፣ ግን እኔ ማውቀ ጉዳይ የለኝም ነው ያልኩት። ስሚ እጠይቃለሁ ብለሽዋል አይደል? ፍንጭ ሰጠሽዋል አይደል? አሃ ይችል ያ ማለት በቤቴ በልጆቼ በሚስቴ ስላለማድረጓ ምን ዋስትናላችሁ ብሎ ጥርጣሪ ውስጥ እንዲገባ እራሱ አድርገሽዋል። በጭራሽ ይሄን ነገር ሲያወራበሽ እንዴት እንድትላለ አንተ ሙስሊም አይደለህም ወይ እንዴት ይሄን ያክል ከባድ ወንጀል እንድሰራ እኔን ስ ትገፋፋኛለህ ለምን በሌላ መንገድ ከቤት እንዲወጣ አታደርግም ብለሽ ነበር መመለስ የነበረብሽ ይሄ እኮ እሱንም ከፋ ነገር አይደለም ወይም እሱ እሱን የሚገል ነገር ወይም ከስራ እንዲፈናቀል አይደለም በቃ ከቤት ብቻ እንዲወጣለን ነው የሚፈልገው እኮ አንቺ መተት አድርገሽ የእህቱ ቤት አስጠልቶ ሰውየው ለቆ ብን ብሎ እንዲወጣ ነው የሚፈልገው እሱ በቃ እስከ ዛሬ አስራ ሁለት ዓመት ሙሉ አኑሪህ አለው አሁን ግን በቅቶኛል። በአንተ ምክንያት ከቤተሰቦች ጋር ተራርቂ ያለው ስለዚህ አሁን ልትወጣ ይገባሃል፣ ብሎ መናገሩ ስለከበደው በሌላ መንገድ ቤቱን ለቆ ራሱ አስጠልቶት እንዲወጣልን ነው እሱ ይፈልገዋል። ስልክሽ ተቋረጠ እኮ። ለማንኛውም ሪከርድ አድርጌሻለሁ። እሺ የምትዩ ካለ አሁንም ሪከርድ እያደረግኩች ነው። እስኪ ማለት ፈቃደኛ ካልሆንሽ ግን አጠፋዋለሁ። ሪከርድ እንደማደርግሽ ያልነገርኩሽም ነበረ፣ ግን ስሰማ ትንሽ ልክ እንደኛ አረብ ቤት ውስጥ ለሚሰሩቶች ሊያስተምር ይችላል ብዬ ስላሰብኩ ነው ሪከርድ ያደረግኩሽ። እና ላጥፈው ወይስ ችግር የለውም? ችግር የለውም እኮ ግን እሱ ብቻ ሳይሆን ከዚህ ላይ ያንችን ጥፋት ታይቶኛል እና በእንደዚህ ባለ በከባድ ወንጀሌ ለመተባበር ለወደፊቱ ፈቃደኛ እንዳትሆኝሽን ይህኔ እኮ እኔ እርግጥ የሰው ልጅ ሲሆን ጥፋት ሊኖርበት ይችላል ግን እኔ ምንድን መሰለሽ አንደኛ ሌላ ነገር ሊያደርገው አይደለም ወይም ከስራ እንዲፈናቀሉ ወይም በቃ የሆነ ነገር እራሱን እንዲያጣ ሊያደርገው አይደለም ይህን ሰውዬ ያሰቡ ማለት ነው እሱ የሚፈልገው ከቤቱ እንዲወጣለት ነው የሚፈልገው ሰውዬው በጣም አሰሪያችን በዚህ አጋጣሚ በጣም እና በጣም የዋህ እኔ ሁለት ዓመት ከምናምን ስቀምጥ ምንም አይነት ነገር ከሱ ጋር የሰማሁት ወይም ያየሁበት ምናምን እንደዚህ አይነት አበር የሚወጣለት ሰውዬ አይደለም። አንደኛ እኔን ሊፈትነኝ፣ እኔን ሊሞክረኝ ነው ብል ኑሮ ያኔ ክፉ መጥፎ ቢሆን እል ነበረ። ሲጀመር እንደዚህ አይነት ነገር ሲያወረኝ አረኔ ጉዳይ የለኝም ብዬ ልዘጋበት እችል ነበረ። ግን ምንም አይነት እንደዚህ አይነት ነገሮች ከኛ ላይ እንደዚህ ሊያድርግ ስለማይችል ማለት ነው። ሁለተኛ

እከፍልለታለሁ ክራይም ከተከራየ ከራይ ከስራ ቦታው ደግሞ ቤት አለ። ከዚያም ቤት የሚቀመጥ ከሆነ የራሱ መብት ነው። ግን ቤት እከራይ ያለው ካለ ደግሞ የቤቱን ክራይ እኔ ሙሉ በሙሉ ስፖንሰር ሆነዋለሁ። አልጋ ማስገባለት አለ ምንም አደርግለት አለ ብሎ የተነሳ ሰውዬ ነው እና እኔ አረኔ እኮ እንደዚህ አይነት ነገር አላውቅም ብየዋለሁ። እንደዚህ አይነት ነገር አላውቅም ስለው አረኔ ምን ኢትዮጵያ እኮ ብዙ ነገር እንደዚህ አይነት ነገር አለ ሁሉም ቦታ አለ ምናምን፣ አንቺ ለምን ፈራሽ አለኝ። እኔ የፈራሁት ነገር እንደዚህ አይነት ነገር ሰምቼ ስለማለውቅ አይቼም ስለማለቅ ምናምን ስለው፣ ሰምተሽ እንኳን ታውቂያለሽ ያኔ አይተሽ አታውቂ እንደሆነ እንጂ ምናምን ሲለኝ፣ ይህ በወሬ በወሬ ሲወራ ሰምቼ አውቃለሁ ምናምን አልኩት። እኔ ግልጦ ነው የተናገርኩት። ከዚያ በቃ ከሰማሽ ካየሽ እንደዚህ እንደዚህ አድርግልኝ ችግር የለውም ጠይቄ የሚሉት እኔ እከፍላለሁ አለ እስኪ ላይ ነው በቃ እሺ፣ ችግር የለውም ጠይቄ እነግርሃለሁ። ግን እኔም አውቀው ነገር የለኝም ሰው ጠይቃለሁ ነው ያልኩት እንጂ እኮ ከእነዚያ እጀ ጠይቄ ምናምን እኔ ለራሴ ምንም አውቀው ነገር የለኝም። ቆይ ከዚህ ላይ ነው የታዘብኩት ማለት ነው። አሁን አንቺዬ ያልሽ ያለሽው ለመጥፎ ነገር አይደለም እኮ ለመልካም ነገር ነው ብትባብረውም ወንጀል አይሆንብኝም እያልሽ እኮ ነው። ምክንያቱም ሰውየውን የሚጎዳ ነገር ወይ ከስራ የሚያባር ወይ በሀብት በንብረቱ ጉዳት የሚያደርስ ነገር አይደለም። ያሳውቁት ያሳውቁት፣ ቤቱን ብቻ ለቆለት እንዲወጣ ስለሆነ የማስደረግበት ይህ ነገር ደግሞ ቀላል ነው እያልሽኝ ነው አይደል? ምን ሆነውም ብ ማለት ምን በተለያየ ወላ ማውቆ ነገር የለኝም ግን በቃ እንዲህ ተማማታል ሰሚ ለሁሉም ሀብት ንብረት ለማግኘትም ሆነ የሌሎችን ሀብት ንብረት የሚሰራ ሲሄድ ሁለቱም አንድ ነው በጣም ትልቅ ወንጀል እኮ ነው ገብቶሻል በሰውየው ላይ ምንም አይነት ነገር አያመጣበትም ባደርገው ያለ ነገር ነው ብለሽ የምትዩ ነገር ማለት ነው አንቺ እንደምታስቢው አይደለም ከባድ ወንጀል እኮ ነው ምን ሆነሽ ነው ምንም ይሁን ምንም አይደለም ማስደረግሽ ይቅርና አምነሽበት አመነሽበት ያጠንቀየህን ነገር ያደርግልኛል ብለሽ ወደ እሱ ቤት ማምራቱ በራስህ እኮ ትልቅ ወንጀል ነው እና ይሄን ነገር እንዴት አንቺ እንዴት ፍንጭ እንደሰጠሽው ገርሞኛል። ወላሂ ማለት እጠይቅልሃለሁ፣ ምን እልልሃለሁ። ሲጀመር እንዴት እንዴት አድርጋለህ? አላህን አትፈራም ወይ? ቤት ነው ማስወጣት ካለብህ በሌላ መንገድ ማስወጣት እየቻልክ እንዴት ይሄን አላህ የሚጠላውን አላህ የከለከለውን ነገር ልታደርግ ትሞክራለህ? ብለሽ ነበር ማስቆም የነበረብሽ እንጂ ጠይቃለሁ ምናምን። ኢትዮጵያ ብዙ አለ። የት አባቷ ይሄና የት አባቷ እኛ አናውቅም፣ ውቅም እንደዚህ ያለ ነገር እንደሱ አንዳንድ ልቅም ቃሚዎች ካልሆኑ እኛ ሀበሾች እንደዚህ ያለ ነገር አናውቅም። ምን ጉር ነው? እንደ በየቤቱ ስንት ጉድ አለ። ስልኩን ዘጋችሁ፣ ተሸማቀቀች መሰልሽ። እረ የማይሰማ ጉድ የለም። የሀገሬ ልጆችን ወላሂ ምን ማለት እንዳለብኝ አላውቅም። እንግዲህ መጀመሪያ ላይ ሪከርድ እንደማድርጋት አልነገርኳትም ነበር። እኔ ግን ሊያስተምረን ይችላል ብዬ ስላሰብኩ ሪከርድ አድርጊያታለሁ። ውድ ቤተሰቦቼ ሁለት ሚስቶች ያሉት ሰውየው ሁለቱም ከአንድ ግቢ ውስጥ ነው የሚኖሩት። ቤታቸው የተለያየ አንድ ቢላ ሆኖ ከአንደኛው ቢላ አንዷ ከአንደኛው ቢላ አንዷ ማለት ነው። አንዱን ቢላ ከሁለት ከፍሎ ማለት ነው። እና ሁለቱም ሰራተኛ አላቸው። ሰራተኞቻቸውም ደግሞ ኢትዮጵያዎች ናቸው። ገብቷቸዋል። ከዚህ ቤት ከገቡ ገና ሁለት ዓመታቸው ነው። ይቺ የኔ ያጎቴ ልጅ ነች። በቅርቡ ወደ ኢትዮጵያ ትሄዳለች ማለት ነው። ገብቷቸዋል። እና ወደ ኢትዮጵያ ልሄድ ነው ስትለው፣ ይሄ ሰውዬ አስራ ምናምን ዓመት እሱ ሚስቶቹ ሁለት ናቸው አንደኛው አትወልድም፣ አንደኛው አትወልዳለች። የወለደች ይመኔ ነች። እና ወንድሟ ከሷ ጋር መቶ ብዙ ዓመት እንደቆየ እየተናገረ ነው፣ ሰውየው ማለት ነው። ወንድሟ ባለየ ነው። ሰራተኞችን ራሱ ያሳቅቃል፣ ያን ለሌላ ነገር ስለሚፈልጋቸው ማለት ነው። እና ይሄ ሰውዬ ይሄ ሰውዬ ከቤቱ እንዲወጣለት ይፈልጋል። ማን የሚስቱ ወንድም ማለት ነው። ቆይ አንዴ የሚስቱ ወንድም ቤቱን ለቆ እንዲወጣለት ስለሚፈልግ ውጣብዬ፣ ባስወጣው ሚስቴን ይከፋታል። ስለዚህ በማይጠረጠር በማይነቃ መልኩ የሆነ ነገር አስደርጌ ቤቱ አስጠልቶት እንዲወጣ ፈልጋለው እና ተባበሪ ብሎ ነው ጥያቄ ያቀረበላል። በጭራሽ እንጃ። እሷም ደግሞ በቃ ችግር የለም ነው ያለች። እሱ ምንድነው በሰውየው ላይ ወይ በገንዘቡ ወይ በሀብቱ ወይ በአካሉ ላይ ጉዳ ስለማደርስ ይሄ ቤት ብቻ እንዲያስጠላው ስለሆነ ብትባበረው ችግር የለም እንደማለት ነው። እሷ የሰጠችው መልስ ገብቷቸዋል። እንደኔ ግን ያሳፍራል ወላሂ። ሲጀመር እኛ ኢትዮጵያኖች እንደዚህ ያለ ነገር አላውቅም ብዬ መዝጋት ስችል ጭራሽ እንደዚህ ዳርዳር ከባድ ነው እና የሀገሬ ልጆች ሌሎቻችሁም እንዳትሸወዱ። አንድ አውቆ እየፈተናትም ሊሆን ይችላል፣ እኔ ሪከርድ እያደረጋት ሊሆን ይችላል። እሱም ምንድን ነው እንደዚህ ያለ ነገር እንደሚደረግ ካመነችለት ነገ በልጆቹ፣ በሚስቱ፣ በሱ ላይ እንደማታደርግስ ምን ያክል እርግጠኛ ይሆናል? ስለዚህ በራሳችን ጊዜ ሌላ ወጥመድ ውስጥ እንዳንገባ ጥንቃቄ እናድርግ ነው የምለው። እንግዲህ መጀመሪያ እንዳልኳቸው ሪከርድ እንደማደርጋት አልነገርኳትም ነበረ ግን ችግር የለም ብላለች እና ለሌሎቻችሁ ከጠቀማችሁ እንደዚህ ያለ ነገር ሀበሾች እኮ ያደርጋሉ ተባበሩኝ ብሎ ፍንጭ ከሰጧቸው አደራችሁን እጃችሁ እንዳትሰዱ እንደዚህ ያለ ነገር ወላሂ በጣም ነው የሚያስጠላ እና አላቅም ስልኳ ተቋርጦባታል ሌላ የምትለኝ ነገርም ከነበረ አላቅም እንዳልኳችሁ ሰውዬው እና የሚስቱ ወንድም አይዋደዱም ይሄው የሚስቱ ወንድም ሰራተኛ ያሰቅቃል። እንዳልኳችሁ ምን ይላል መሰላችሁ፣ እዚያ ግቢ እንዳልኳችሁ ሁለት ሰራተኞች ናቸው እና ያሉ፣ ለዚች ልጅ ምን ይላታል? የህቴ ባል እኮ ከዚያ ሰራተኛ ጋር ያደርጋል እኔ እናንቺ ለምንድን የማናደርግ እያለ በተደጋጋሚ ጠይቃታል። ገባችሁ? ሰውየውም ደግሞ የዚህኛውን ሰውዬ ክፋት ስለሚያውቅ የሚስቴ ወንድም ጠይቆሽ ያውቃል ወይ ይላታል። ይችኛዋም ማለት ነው። እሷ ደግሞ ጠይቆኛው አውቅም ነው የምትላይ። ከአሁን በፊትም እኮ የነበረች ሰራተኛ አላስቀምጣት ብሎ ቢሮ ተመልሳለች። ለምን መጣች ስትባል በሱ ምክንያቱን ብላ ተናግራለች። እና ስለዚህ አደራ ፊት እንዳሰጡት ምናምን ነገር ብሏትም ያውቃል ማለት ነው። በነገራችን ላይ ይችል ልትተባበረው የፈለገችበት ምክንያትም ይመስለኛል። በጣም ነው የምጠለው የሴት ወንድም በጣም ነው የምጠለው። እሷን ራሱ ከዚያ ቤት ለማስወጣት እምቢ ስላለችው ሽቶ ሰጥሻለው፣ ካርድ ገዛልሻለው ምናምን ነገር ይላታል፣ ለማታለል ማለት ነው። ያው ይመኔ ናቸው እና በቀላል ገንዘብ ዝም ብሎ እንደፈለገ ሁሉንም ነገር ማግኘት የሚችል ነው የሚመስለው። ገባችው እናሷ እንድትባረር ይፈልጋል ከዚያ ቤት። ለምን የሚፈልገውን ነገር ስላላገኘ። በጣም ብዙ ጊዜ ለእህቱ ነገር እየሰራ ያቃጥራል ሰውየው። ግን ደግሞ የሚቆመው ከሰራተኞች ጥግ ነው፣ ከሰራተኞች ጎን ነው። ሀታ የሽንት ቤቱም ሆነ የክፍሉ መብራት እንኳ ሲበላሽበት የሰራተኞቹ ከተበላሽ ወዲያው እንደው ውሎ ሲያሰራ የእሱ ግን የተበላሻለ እንኳን እያለችው በባለፈው ከሊ ወ ስለሱ አይመለከተኝም የሚል መልስ ነበር። አንዳንድ ሰዎች እንግዲህ እውነት ለመናገር ከባድ ነው። አስራ አራት ዓመት ስለኖረበት ሰልችቶትም ሊሆን ይችላል። ግን የፈለገ ያክል ቢሰለቸውም በዚህ መንገድ ከቤቱ ለማስወጣት የሞከረበት መንገድ በጣም የሚያስጠላ ጸያፍ፣ የሆነ በአላህ የተከለከለ ትልቅ ወንጀል ሰርቶ ይሄን ለማድረግ ማሰቡ ሰውየውን ጥፋተኛ ነው። ከሱ ደግሞ የገረመችኝ እሷ ችግር የለም እስኪ እሞክራለሁ ማለቷ ነው እና ቪዲዮ ረዘም ለማንኛውም እንዳትሞክሩት፣ የሀገሬ ልጆች። ስለዚህ ነገር ሲያወራችሁ እኔ አላቅም በሉ። ለምን እንዴት ታዘቡ። አውቀው ሊፈትኗችሁም ሊሆን ይችላል። ይሄን ነገር የሚያመጡባችሁ ገባችሁ። እንዳልኳችሁ ግን ሪከርድ ማድርጓል ሊሆን ይችላል እና ብቻ አላህ እንደ እሱ ልቦና ይስጠን ነው የእውነት። ከዚህ በላይ ሌላ ምን የሚያስፈራ ነገር አለ? እና ይሄን ነገር ለማድረግ በድፍረት መናገር በጣም ከባድ ነው እና አላከክሶች አጣ